ማችም በአካል አግኝች ብሏል። አብርሽዬ፣ ማን ማንን ነው? መችም ፍቅርዬ ነው። ሌላ ማን አለ? ያቺ እኮ አልፈልግም ብላለች። በአደባባይ አልቅሳ ፈቅራለሁ ብላ መጣች። በአደባባይ አልፈልግም ከዚህ በኋላ አብረሽ ብላለች። አሁን እንግዲህ አብርሽዬ ሀይሉን ወደ ፍቅርዬ ዞር እያደረገ ይመስላል። ጋይስ፣ ምን ይመስላችኋል? እና እንግዲህ የኔ ቆንጆ ማለት ነው። የኔ እንዴት አባት እንደምወዳት ከመሬት ተነስቼ ከመሬት ተነስታችሁ ሰው ወዳችሁ ታውቃላችሁ? በጣም እንደዛ ነው የምወደው፣ ፍቅርዬም ማለት ነው። እና እንግዲህ አብርሽዬ የምንድን ነው በቲክቶክ ለቋል። እንግዲህ ዘና ያለ ምንስጥር እንዴት አባቱ እንደሚያምርብቅ። ሮታ እኮ ትላንትና ስትንበላጠጥብቅ ነበር። አብርሽዬ እንቢ፣ ማን ከማን ያንሳል ብሎ ዛሬ እንግዲህ ከች አድርጎ መጥቷል። ምንስጥሩ ማለት ነው። ያምርበታል፣ ባይዘዌ አይታችኋላ። ትናንትና እሷ ደግሞ አሻንጉሊት መስላለች የውለችው። እግዚአብሔርን የምሬ ነው። አሻንጉሊት ላይ የሚደረጉ ምንስጥሮች አሉ አይደለ? አረብ ሀገር እያየን ነው። እና እሷን ነው የምትመስለው። አሻንጉሊት ላይ የተደረገች ምንስጥር። እኔ ቅሪ በለኝ የምላኬ እንደሆነ ያው፣ እኔ ምን ላደርግ አልናገርም። ስም እንድናገሩ ታደረጉኛላችሁ። እና ዛሬ እንግዲህ አብርሽዬ በቲክቶክ ዘና ያለ ነው ወደ ፍቅርዬ ጉዞ